ሰላም ጤና ይስጥልኝ የዩቲዩብ ሚዲያ ተከታታዮቼ እንኳን ደህና መጣችሁ። ሚዲያው ለማሳደግ እንግዲህ የገባችሁ ሼር፣ ላይክ፣ ሰብስክራይብ አድርጉት ለሌሎቹ ተደራሽ እንዲሆን። በአገራችን ጉዳይ እንወያያለን። እንዳንድ ዜጋ የሚታየንን የመጻይ ኢትዮጵያን ወይም የወደፊት ኢትዮጵያን የወደፊት ትውልድን ታሳቢ እያደረግን። ልጆቻችንን ታሳቢ እያደረግን ኢትዮጵያ ውስጥ የምናየው ችግር ከየት መጣ፣ መውጫ መንገዱስ ምንድነው? የሚለው እንወያያለን ማለት እና ለዛሬ መዋየት የፈለግነው ወይም የፈለኩት ርዕስ እስቲ የአማራ ልጆች የትግራይ ልጆች በወልቃይት ጉዳይ እንነጋገር። እስቲ የወልቃይት ጡዘት የወልቃይት ጉዳይ መውጫው ምንድን ነው? እንዴት መውጣት እንችላለን? ፖለቲከኞች ካጠመዱልን ወጥመት ከመገዳደል ፖለቲካ፣ ከጥላቻ ፖለቲካ፣ ከእኔነት ፖለቲካ ወጥተን ትልቋን ሀገር ኢትዮጵያን ታሳቢ አድርገን? ግሱፋ ቤታችንን ኢትዮጵያ ለልጆቻችን እናስረክባት። ሀገር ኢትዮጵያን ታሳቢ ለማድረግ መውጫው መንገድ ምንድን ነው? የሚለውን ነገር በደንብ እንነጋገራለን። የዚህ ችግር መንስኤው ምንድን ነው? ምንጩ ምንድን ነው? ከየት መጣ ይሄ ችግር? ወደፊትስ ምን ሊሆን ይገባል የሚለውን ነገር እንነጋገርስ ይሄ የኤርትራ ራሴ ምሁር ነው ባለለም እኔ አማራ ነኝ። ምሁራን ከሚባሉት ጎራ ነኝ። የሚታየኝን ግን እናገራለን። ደውላችሁ ይሄ ችግር ዛሬ አይደለም የመጣው። ምንጩ ምናልባት አልባት ያበሻ ጀብዱ የሚል መጽሐፍ ባገኛ ይሄ ችግር የመጣው የዛሬ ሰባ አመት ሰማንያ አመት የተጠነሰሰ ጥንስስ ያ ማለት ማና አንድ የኦስትሪያ ሰው ባሮን ሮማን ፕሮጂስ ከሚባል ኢትዮጵያን በደንብ ሲያጠና ነበር። የሚያጠናው ጥናት ምንድን ነው? የኢትዮጵያን ብሄር ብሄረሰቦች ስነንቦናቸውን፣ አኗኗራቸውን፣ ማንነታቸውን፣ ብዛታቸውን በደንብ ሲያጠና ነበር። ይሄም ሰውዬ ዝም ብሎ አይደለም ሲያጠና የነበረው? ምዕራባውያን አፍሪካን በሚቀራመቱበት ጊዜ ምስራቅ አፍሪካን እንዴት መያዝ አለብን የሚለው አስቀድሞ ጥናት እያጠና ነው የነበረ ሰው። ጥናቱን እንደጨረሰ ቬና ላይ ሄዶ ለምዕራባውያን ፕሬዘንት አድርጓል፣ ወይም ያገኘውን የምርምር ግኝት የጥናቱን ውጤት ፕሬዘንት አድርጓል ማለት አቅርቧል። በዛን ወቅት ምስራቅ አፍሪካ ውስጥ አንድ ምስራቅ አፍሪካ ውስጥ የምትገኝ ኢትዮጵያ የምትባል ግዙፍ ሀገር እንዳለች እና በዛ ኢትዮጵያ በምትባል ሀገር ውስጥ ብሔር ብሔረሰቦች እንዳሉ ከትንሽ እስከ ትልቅ ሜምበር ያላቸው ብሔረሰቦች እንዳሉ አስረድቶ፣ ነገር ግን አንድ አማራ የሚባል ጦረኛ ነገድ እንዳለ ሌሎች ብሔር ብሔረሰቦችን አስተባብሮ ኢትዮጵያን ሊያስደፍር እንደማይችል አስቀድሞ ተናግሮ ኢትዮጵያን ለመያዝ ከተፈለገ በውስጥ ያሉ ብሔር ብሔረሰቦችን በማጋጨት አንድነቷ እንድታጣ ይሄ አማራ የሚባለው ነገር እንዲመታ ነው በር አቅጣጫ ያስቀምጠው። ይሄንን ሰነድ ጣሊያን ተጠቀመችበት። ኢትዮጵያን ስትወር በሰሜኑ በኩል በትግራይ በኩል ስትገባ ይሄን ከፋፍለ ግዛን ዲቫይዲንግ ሩሊንግ ፖሊሲ ተገበረች ምንድን ነው የሚለው መጽፉ ጣሊያኖች ለትግራዮች ብልጽግናና ሰላም ለማረጋገጥ ተልከው እንደመጡ ከፈጣሪም ጀምር በልጽግልና በለጽጋቸው የተላክንን ከጎናችን ልትቆሙ ይገባል ይሄንን አላማችንን ግን ኡን እንዳናረግ ይሄ አማራ የሚባለው ሌሎቹን ብሄረሰቦች አስተባብሮ እየወጋን ነው። ስለዚህ አንድም አማራ በአካባቢያችሁ መጥቶ ሻይም እንኳን ቢጥ ዳቦም ቢለምናችሁ እንዳሰጡት። እንደውም ከቻላችሁ እንደ ውሻ ጥይት እየተኮሳችሁ ከደጃችሁ አብሩት። ይሄን ሳታደርጉ ግን ከሱ ጋር ስትተባበሩ ብትገኙ ፍርዱ በእናንተ ላይም ይሆናል፣ በሚል በትግርኛ ጽፈው እየበተኑ ማህበረሰባችንን በከሉት ማለት ነው። በዛ ወቅት እንግዲህ እንደሚታወቀው የትግራይና የአማራ ህዝብ በብዙ መልኩ የሚቆራኝ ህዝብ ነው፣ መለየትም ይከብዳል እና የነሱን ፕሮፓጋንዳ ብዙሃኑ ባይቀበላቸውም ነገር ግን ጥቂቶች ይሄንን አላማ ተቀብለው ከነሱ ጋር አብረው ተሰልፈው የኢትዮጵያን አርበኛ እንደወጉት ነው የሚናገረው። እነዚህ ከነሱ ጋር ተሰልፈው ጥቂቶች ቢሆኑም ኢትዮጵያ ላይ ሲተኩሱ በማየታቸው ይዘውት የመጡት አላማ ከፋፍለህ ግዛ ወይም ዲቫይዲንግ ሩሊንግ ፖሊሲ መተግበር እንደሚቻል ማሳያ ሆናቸውና፣ ኦኬ ይሄን ካደረግን ለምንስ ትልቁ ብሄር ኦሮሞ አማራው ላይ እንዲነሳ አናደርግም በሚል ሰብከዋል። ምንድን ነው የሚሉት? ለኦሮሞ ደግሞ መተው እቺ ኢትዮጵያ አቢሲኒያ የምትባል አስኳል እኮ አማራውን አንጥቶ የጫነብህ እንጂ አንተ ታሪክ አይደለም ኢትዮጵያ አንተ ታሪክ አይደለችም ያሉ መስበክ ጀምሮ ልክ ብዝሃኑ ኦሮሞ በዘላቂ ጥቅም ላይ በዘላቂ ጥቅም ላይ ጥርጣሬ ስላለው እና እንደ ዛሬ ኢትዮጵያን ኢትዮጵያ እርስ በራስ ያልተጠላላንበት ወቅት ስለነበረ ጆሮ አልሰጡትም ነው። ጥቂቶች ግን አዳምጠው ይሄን አጀንዳ አጀንዳ አድርገው የቀጠሉ ጥቂት ኦሮሞዎች ነበር። ስለዚህ ከኦሮሞ ማህበረሰብም ከትግራይ ማህበረሰብም ጥቂት ሆነው ድርጅት ፈጠሩ ማለት ነው፣ የየራሳቸው ከኦሮሞ በኩል ኦነግ፣ ከትግራይ በኩል ህዋት የሚባለው ማለት ወያኔ አርነት ትግራይ። ይሄ ህሊና ያለው ሰው በሙሉ መፍረድ የሚችል ኦነግም ሻዕቢያም ጭምር ህዋትም አማራ ጠል ፖለቲካ ይዘው ነው የተነሱት። አማራ ጠል ፖለቲካ ሲባል በኢትዮጵያ ላይ የገዢነ የገዢ መደብ አለ፣ አማራው ገዝቷል፣ አማራው ጨቁኗል በሚል ትርክት ነው የተመሰረቱት። ለብሔር ብሔረሰቦች እንዋጋለን አሉ። ሴንትራል ማጠንጠኛቸው ግን አማራ ጠል ፖለቲካ ነው። እንግዲህ ያስቡት ኢትዮጵያ ውስጥ አማራ የሌለበት ቦታ የለም። አማራ ትንሽም የሚባል አይደለም በቁጥ ይሄን አጥፍቶ የሚገነባ ሀገር ይሄን አጥፍቶ የሚገነባ ኢትዮጵያ አለብያላም ስህተቱ እዛ ጋ ነው። ስለዚህ ህወሓት፣ ኦነግ፣ ሻቢያ ተባብረው ደርግን ወግተዋል። የደርግ መንግስት በብዝሃኑ በኢትዮጵያኖች ተቀባይነት ስላልነበረው ተሸንፏል። አሸንፈው ወደ መንበረ ስልጣኑ ከመጡ በኋላ እንግዲህ እርስ በራስ በነበራቸው ሽኩቻ ሶስቱም ተጣልተዋል። በለስቀትኖት ግን ህወሓት ወያኔ ሓርነት ትግራይ ሙሉ ኢትዮጵያን መቆጣጠር እና ኢትዮጵያን የመግዛት እድል አግኝቷ ኢትዮጵያን ሲገዛ እንደሚታወቀው ትውልዱ ላይ የአፄዎቹን የዘመነ መሳፍንትን ታሪክ እያመጣ ሲከፋፍል ነበር። በክልል ብቻ አይደለም የከፋፈለን በየሃይ ስኩሉ ተማሪዎችን በመሰብሰብ የኦሮሞ ልጅ በኦሮሞ የአማራ ልጅ በአማራ የትግራይ ልጅ በትግራይ ሰብስቦ ይሄን ነበር ሲሰብክ የነበረው እኛ መላእክ ነን እስካሁን ስትበደል ነበረ ነጻነትን አመጣነ ማንነትን አጎናጠፍነ ተረግጠ ነበረ እንዲህ ትባል ነበር እያሉ ታላቁን ህዝብ ኦሮሞን የሚያንቋሽሽ ቃላት በመጠቀም እንዲሉ ነበረ። አማሮች ገዢ መደቦች የአማራ ገዢ መደቦች በሚል እንግዲህ ወጣቱ አማራ ጠል እንዲሆን ተሰብኳል። ማለት እንግዲህ አማራ በወቅቱ ተወካያቶ ይህንም ፕሮፓጋንዳ ከላዩ ላይ የሚመክትለት ባይ ስላልነበረ የአማራ ፖለቲከኞችም ተለጣፊ ስለነበሩ በዚህ ሂደት ውስጥ ብዙ ነገር ተበላሽቶ አማራው ማስተካከል ስለአቃተው ወቅት ይሄን ሀሰተኛ ተረክ ማለት በዚህ ሂደት እንግዲህ ለአማራው የሚቆረቆርለት ስለሌለ አንዳንድ አወዛጋቢ ቦታዎች ለምሳሌ እንደ ራያ እንደ ወልቃይት ወደ ክልል በሚከፋፈሉበት ጊዜ በትግራይ ስል ተከለለዋል፣ ማለት ነው። የትግራይ የሚሆኑ የአማራ የሚሆኑ በወቅቱ በደንብ ዲቤት ተደርጎባቸው ፖለቲካል ኢሊቱ ተስማምቶባቸው፣ ህዝቡ ተስማምቶባቸው ቢሆን ኖሮ ዛሬ የደረስንበት ደረጃ እንደርስም ነበረ፣ ደምም አንፋሰስም ነበር ማለት ነው። ያ አልሆነም። ስለዚህ አጠርስ አረገው የኢትዮጵያ ወጣት እንግዲህ እንደምታወቁት በአማራ ክልል የፋኖ አለ፣ ኦሮሚያ ክልል የቄሮ አለ። እንደውም የአማራው ክልል ፋኖ እምብዛም ጎልቶ የወጣን ነበር በወቅቱ እና የኦሮሚያው ክልል የጤሮ ንቅናቄ ነበር ከፍተኛውን ድርሻ የወሰደው በወቅቱ ከዚህ ከማስተር ፕላኑ ጋር ተያይዞ የተነሳ ቢሆት ነው። በነጀዋር መሪነት በውስጥ አርበኞች ትግሉ ተቀጣጠለ። ህወሓት እንግዲህ ከመንበረ ስልጣኑ ተነቅሎ መቀሌ ከተማ ማለት ነው ትግራይ ህዝብ ውስጥ ገባ። ትግራይ ህዝብ ውስጥ ነው ሄዶ የገባ። ከዛ በኋላ እንግዲህ ከገባም በኋላ አብይ የመጣበትን መንገድ ሁላችሁም ታውቃላችሁ። የኢትዮጵያን ወጣት ትልቅ ተስፋ ሰጥቶ ኢትዮጵያኖችን ትልቅ ተስፋ ሰጥቶ ኢትዮጵያኖችን ብቻ ሳይሆን ዓለምን አታሎ እንዴት ኖቤል ተሸላሚ የሰላም ኖቤል ተሸላሚ እንደሆነ ሁላችሁም እታውቁት ነው በዛን ወቅት ሁሉም ሰው የአብይ ደጋፊ ነበር። ለምንድነው የአብይ ደጋፊ የሆነው? አብይ ሲመጣ በኢትዮጵያኖች ደካማ ስስብልት ነው የመጣው። ያ ማለት ምንድነው? ኢትዮጵያ ኢትዮጵያ እያለ ነው ለኢትዮጵያ አንገቴን ቆረጣለሁ እያለ ኢትዮጵያን እግዚአብሔር ይባርክ እያለ ኢትዮጵያኖች ሀገራቸውን እንደሚወዱ ሃይማኖታቸውን እንደሚወዱ በደንብ ስነንቦናቸውን በልቶ የመጣ መሪ ስለሆነ ሁሉን አታሏል፣ ደጋፊ አፍርቶ እንደውም በወቅቱ የኢትዮጵያኒዝምን የማይመቻቸው ምንም እንኳን መሪው በብሔር ከነሱ ቢሆንም ብዙም ደጋፊ አልነበረም። እውነት ለመናገር ከኦሮሚያ አቅጣጫ ለአብይ ማለት ለማሳያህል ባህር ዳር ላይ ባህር ዳር ስቴዲየም ላይ የነበረውን የአብይ ድጋፍ ሁላችሁም የምታውቁት ኦሮሚያ እንደዛ አልተደረገ። ስለዚህ ይሄ ጥርጣሬ ነበራቸውን እንደነበሩ የሚያሳየን፣ ያ ሆኖ ሳለ እንግዲህ በዚህ ግለት በየቦታው ግድያ ሆነ፣ በየቦታው መሞት ሆነ፣ በተለይ ለአማራ ልጅ በቃ ቄራ ሆነች ማለት ነው ኢትዮጵያ። ስለዚህ በወቅቱ አቢ ምን ተጠቀመበት ወይም የአቢ መንግስት ይሄ በየቦታው የሚያስገድለው የሚገለው የወያኔ እጅ አለበት ብሎ ይላል ማለት ነው። ስለዚህ ሁሉም የኢትዮጵያን ወጣት ያምናል። ለምን ህዋት ኢትዮጵያን ሲገዛ በነበረበት ወቅት ምን ሀል ፓወር እንደነበረው በኢትዮጵያ ላይ ሁሉም ወጣት ያቅ ስለነበረ ማለት እውነት ነው። እነሱ ናቸው እጃቸው ረጅም ነው እያለ ሲል ነበረ ማለት ነው ይሄ ወጣት ውስጥ ይሄ ስሜት በነበረበት ወቅት የሰሜን እዝ ተመታ። ስለዚህ የሰሜን እዝ መመታቱ ብቻ ሳይሆን ጠቅላይ ሚኒስትሩ ወጥተው ወጉት ጁንታ ብሎ ስም ሰየመ። ማለት ጁንታዎች ወጉት ኢትዮጵያ ካህዲዎች ተመልሰው ወደ ስልጣን ለመምጣት ስልጣን ለማንተን ተቀምሉ ሲል አንደኛ ይሄ አሁን ቅድም ባልኳችሁ ወጣት ውስጥ ይሄ ግድያ ሰቅጣጭ ስሜት እንደነበረ ከዛ በፊት ለሃያ ሰባት ዓመት ኢትዮጵያን በበላይነት ሲገዙ የነበሩት ህዋቶች ኢትዮጵያ የሚለውን ሴንስ አሳጥተውናል፣ ከፋፍለውናል፣ አልተጠቀምንም፣ ብሔርተኛ አድርገውናል፣ ወንድማማችነት ጠፍቷል የሚለው ወይም ደግሞ የሚል ጄኔሬሽን ነበር። ያ ደግሞ ወጣት ክፍሉ ነው። ከስልጣን ያበረራቸው ወጣት ክፍል ማለት ሆ ብሎ ወጥቶ መንገድ ዘግቶ እኛን ሞታለን እንጂ ተመልሳችሁማ መታችሁ አትገዙም የሚል በወጣቱ ከፍተኛ ቁስል ቁሰል ስለነበረ ሆ ብሎ ወደ ትግራይ ዘምቷል ማለት። ሆ ብሎ ዘምቷል። ያን ይሄ እኛ ኢትዮጵያኖች የምንኮራበት ሳይሆን የምናፍርበት ጥቁር ታሪካችን ኢትዮጵያዊ ኢትዮጵያን ወንድሙን የገደለበት ጦርነት፣ በወንድማማቾች መካከል በማናቀው ሴራ የተገዳደልን የንጹህ የኢትዮጵያን ገበሬ ልጆች ጥቁር ታሪካችን። የተሸነፈም ያሸነፈም የለም። ሁላችንን የተሸነፍን ምን ኮራበት ሳይሆን ጥቁር ታሪካችን። በተለይ ወጣቶች ለእኛ ትውልድ ኢትዮጵያዊነታችንን የሚያሳጣን ትልቅ ክስተት ነው በመሃል የተፈጠረው። ማለት ተመልከቱ፣ ትግራይ ውስጥ አንድ ሚሊዮን አካባቢ ወጣት አልቋል ነው የሚባለው በዛ ጦርነት። አንድ ትውልድ ማለት ነው ይጠፋ ምናልባትም እኮ እና በርባዶስ ብቻውን ታዋቂ ጠቅላይ ሚኒስተር ያላት ሁለት መቶ ሰማኒያ ሺህ ህዝብ ነው ምናምን ያላት አንድ ሚሊዮን እንኳን አንድ ሀገር የሚበልጥ ህዝብ አልቆብናል። ቦዲን በኩል ማለት ነው። በጠቅላላ ብናሰላው ሁለት ሚሊዮን እንበለው በትንሹ ሺህ አንድ ነጥብ አምስት አንድ ሀገር መመስረት የሚችል ህዝብ አልቆብናል። በዛ ጥቁር ታሪካችን፣ ጥቁር ታሪካችን ከዛ በኋላ በነበረው ሂደት ኢትዮጵያኖች እየባነኑ ምን እየተካሄደ እንደሆነ እየባነኑ እየባነኑ መጥተዋል። ስለዚህ የእነ አብይ ፖለቲካ እና የእነ ሽመልስ አብዲሳ ፖለቲካ ሚደበቅ አልሆነም። ስለዚህ ህወሓትን መትተናል፣ አዳክመነዋል። ሌላም አዳከም አለብን የሚል አፓርታይድ የሚመስል ስርዓት ሌላውን መመንጠር ነው የተያዘው። ቤት ማፈረስ፣ ማጽዳት። ስለዚህ ይሄ ለሌላ ብሔር ብሔረሰቦች ለኢትዮጵያ ትልቅ ደውል ነበር። ስለዚህ ሁሉም በስርዓቱ ላይ በአስተዳደሩ ላይ ወይም በአብይ አስተዳደር ላይ ጥያቄ ምልክት አደረገ ማለት ነው። ጥያቄ ምልክት ባደረገበት ሁኔታ ስለዚህ የህዋት አንጃን አጥፍቻለሁ፣ ስለዚህ ለስልጣኔ ትንሽ ተደራጅቶ ሊያሰጋኝ የሚችለው አማራ ክልል ነው፣ መመታት አለበት በሚል በተሳሳተ ስሌት ልዩ ኃይሉ ይበተን ፋኖም ትጥቅ ይፍታ ተብለው ዘው ብለው ገቡበት ማለት ነው፣ ያለ ስምምነት። ስለዚህ የአማራ ክልል ወጣት ቅድም ያልኳችሁን የፖለቲካ አካሄድ ከሰሜኑ ጦርነት በኋላ የነ አብይ ሥርዓት የነ ሽመልስ አብዲሳ ሥርዓት ምን እያሰበ እንደሆነ ገብቶ ስለነበረ ልዩ ኃይሉም አልፈታም ብሎ ብዙ አብዛኛው ልዩ ኃይል ተሞ ወደ ፋኖ ገባ ማለት ነው። ስለዚህ የአማራ ክልል ጦርነት ተቀሰቀሰ። ስለዚህ አማራ ክልል ያለውን ኃይል ወይም የፋኖን ኃይል፣ የልዩ ኃይሉን ኃይል፣ የማህበረሰቡን እሴት በደንብ ሳጠና የአቤ መንግስት መከላከያን ዘዋርጎ አስገብቶ የሁለት አመት በጦርነት እየተቆላ እንገኛለን ማለት ነው። ስለዚህ በትንሹ የተፈጠረው ነገር ይሄ ነው። ኢትዮጵያ ውስጥ የኑሮ ውድነቱ እንደምታዩት፣ የኑሮ ውድነት ከየት መጣ ብትሉኝ፣ ጦርነት ኢኮኖሚ ይፈልጋል። አንድን ጦርነት ተዋግተ ለማሸነፍ ሰራዊት ብቻ አይደለም፣ ገንዘብ ሊኖር ይገባል፣ ኢኮኖሚ ሊኖር ይገባል። ስለዚህ እንደ መንግስት መከላከያ ትልቅ ተቋም ነው። ጦርነት ሲሄድ ትልቅ በጀት ነው የሚያስፈልገው። ማለት ሎጂስቲክ አለ፣ ከባድ መሳሪያ አለ፣ ብዙ ነገር አለ ይሄንን በአገር ውስጥ ኢኮኖሚ የብልጽግና መንግስት እንዳይደግፍ፣ ግብር እስቲ ከየት ነው እየሰበሰበ ያለው? መንግስት እንደምታውቁት አዲስ አበባ እና አዲስ አበባ ዙሪያ ብቻ የሚያስተዳድር መንግስት ነው የሚመስል። ብዙ ኦሮሚያ ወረዳዎች ሰላም የለም፣ የመንግስት ሰዎች ገብተው ከህዝብ ግብር መሰብሰብ አይችል። በኦሮሚያ ማነው በአማራ ክልልም እንደምታዩት እንደምሰሙት ይሄ ጉዳይ በትግራይ አዝ ሆል ማለት ትችላለህ። ግብር መሰብሰብ አለ ይችላል። ስለዚህ ግዴታ ብድር ነበረ? ብድር ለመበደር ደግሞ ወጪውን መቀነስ ገቢውን ማሳደግ፣ የዓለም ማርካ አይኤምኤፍ በዚህ አስፈርሞት ብድር ሰጥቶታል። ገቢ መቀነስ ሲባል ምንድነው አንተ ወጪ መቀነስ ሲባል ለምሳሌ ሰራተኛውን ደሞዝ ባለመጨመር። ገቢ ማሳደግ ሲባል ምንድን ነዳጅ ላይ መጨመር፣ ግብር ላይ መጨመር፣ ውሃ ላይ መጨመር፣ መብራት ላይ መጨመር፣ ከዜጎች የሚሰበሰብ ገንዘብ ላይ መጨመር ነው መንግስት የተያዘው ማለት። በዚህ ሁኔታ የአገራችን ኢኮኖሚ በከፍተኛ ሁኔታ ወድቋል ማለት ነው። አገራችን ኢኮኖሚ ብቻ ሳይሆን ኢትዮጵያ ውስጥ በነበረው እርስ በርስ ጦርነት እንዳንተማመን የሶሻል የሚባለው ኢትዮጵያ ውስጥ ሙሉ ለሙሉ በቃ እንዲፈርስ። በርግጥ አሁን ወጣቱ ቆም ብሎ ሰከን ብሎ ማሰብ ጀምሯል። ምንድነው የተጠቀምነው ከዚህ ከብሄር ፖለቲካ? ማነው አሸናፊ ሆኖ ሊወጣ የሚችለው ከዚህ ውስጥ የሚለው ህሊና ያለው ወጣት ቆሞ ማሰብ ጀምሯል። መደማመጥ ጀምሯል። ይሄ ለኢትዮጵያ ትልቅ ትንሳኤ ነው። ለኔም የሚያስደስተኝና በሀገሬ ተስፋ እንዳልቆርጥ የሚያደርገኝ ይሄ ነው። ትናንትና፣ በቅርቡ በኦሮሚያ ክልል የተደራጁ የኦሮሞ ነፃነት ሰራዊቶች በጃልመሮ በኩል ያሉ ሰራዊቱን ሲያስመርቅ እዛ ላይ የሚያስተላልፈውን መልእክት ለመከታተል እድሉን አግኝቻለሁ በሚዲያ ማለት ነው። ስለዚህ ቤተ መንግስት፣ ውስጥ ያሉት የኛ ሰዎች ናቸው ብንፈልግ ሄደን መሳሪያ እናመጣለን። አዲስ አበባ የእኛ ነው፣ ፎቃቸውን ከፈለጉ በሲኖትራክ ጭነው ይዘው ይሄዱ የሚል ቃል በቃል በኦሮምኛ ለሰራዊቱ ሲነገር ነበር። አሁን ግን ያይል አሁን ኢትዮጵያኖች መተባበር እንዳለብን ነው ለሰራዊቱ የሚሰብከው ማለት ነው። የአብይ ስርዓት እንደማይበጅ ነው የሚሰብከው። ይሄ ትልቅ ለውጥ ነው። በሀገራችን ተስፋ የሚሰጠኝ መደማመጣለን ማለት ነው። ግንዛቤ ያለ ማለት ማንም አትራፊ ሆኖ አይወጣም። በትግራይ በኩልም ስነ ቲዲኤፍ መከላከያ ከፋኖ ጋር ሲዋጋ ትናንትና እሱ ከመከላከያ ተሰልፎ ወጥቷል። ናውጋ ሲባል አልወጋም ነው ያለው። ፋኖ መውጋት ይችላል ነበር። በትግራይና በአማራ መካከል ጦር ሊያማዝዙ የሚችሉ የወልቃይት እና የራያ ጉዳዮች እንዳሉ ማንም ያውቃል፣ አለም ያውቃል። ያን ተጠቅመው አማራን ለማዳከም ጦር አልመዘዙ። ይሄ ትልቅ ተስፋ ነው። ወጣቱ ጋር መደማመጥ አለ ማለት፣ አዲሱ ጄኔሬሽን ጋር መደማመጥ አለ ማለት። በአማራም ታጋዮች በኩል ትናንትና ይሄኛው ብሔር ገሎኛል፣ ይሄ ብሔር እኔ ላይ አዝምቷል፣ እዘምትበታለሁ፣ ወገዋለሁ ብሎ ለበቀል እንዳልወጣ በተግባር ጠቡ ከማጋ እንደሆነ አሳይቷል ሁለት ዓመት በነበረው ጦርነት ስለዚህ ይሄ ለእኔ ትልቅ ተስፋ ነው። ስለዚህ አሁን ልንፈታው ያልቻል ነው አንድ ነገር አለ። ስርዓት ይሄዳል፣ ስርዓት ይመጣል። የአቢ መንግስት በራሱ ጊዜ ወደቀ። መንግስት በፖለቲካው የለም ተሸንፏል፣ በኢኮኖሚው የለም ወድቋል፣ በሶሻሉ የለም ወድቋል። ይሄ ግልጽ ነው። ስለዚህ ማንም ባይነካው በራሱ ጊዜ ይሄ ስርዓት መፍረሱ አይቀርም። ነገር ግን ትልቅ ለኛ ለኢትዮጵያኖች የቤት ስራ የሆነብን የራያ እና የወልቃይት ጉዳይ ነው፣ በተለይ ለአማራ እና ለትግራይ ልጆች። ስለዚህ ስለ ወልቃይት እና ስለ ራያ ትንሽ ነገር እንነጋገር። እኔ እንደ አንድ አማራ ማስበው ወልቃይት አገሩ ያልሆነች ትግሬ እንዴት ኢትዮጵያ ነህ ልንለው እንችላለን? መቀሌ አገሩ ያልሆነችን አማራ እንዴት ኢትዮጵያዊ ነህ ልንለው እንችላለን? ወይም ደግሞ መቀሌ ወይም ወልቃይት ወይም ራያ የኢትዮጵያ አካል ናቸው፣ የኢትዮጵያ ግዛት ናቸው ልንል እንችላለን። ስለዚህ አማራ ወጣት የትግራይ ከተሞች ሄዶ የሚኖርበትን የኔ ሀገር ነው ብሎ የሚኖርበትን አውድ የሚመጣው ፖለቲከኛ ማመቻቸት አለበት። ወልቃይት አይደለም ጎንደር ሄዶ የኔ ሀገር ነው ብሎ ቱን ነፍቶ የሚኖርባት ትግሬ ምድር እንድትሆን የሚመጣው ፖለቲከኛ መስራት መቻል አለ። ይህ ችግር ሊፈታ የሚችለው በዚህ አቅጣጫ ብቻ ኢትዮጵያን ማጽናት ከቻልን ብቻ ኢትዮጵያ የሁላችን ናት ብለን ማሰብ ከቻልን ብቻ እመኑ። ዛሬ ወልቃይት ቀይ መስመሬ ነው ለትግሬ አሳልፍ ያልሰጥ፣ ስለዚህ ኢትዮጵያዊ አይደሉም እያልካቸው ነዋ። ትግራዮች ወልቃይት የስማይ የወልቃይት ዘብ ለማን ነው ያሰለጠንከው? እንደገና የትግራይ ወንድሞች ላይ ልተኩስ። ኢዲኤፍ ጦሩን ይዞ የሚጠጋው ምዕራብ ትግራይ ብሎ ወልቃይት አማራ ወንድሞች ላይ መልሰ ልተኩስ። ማንም አሸናፊ ተሸናፊ እንጂ ማንም አሸናፊ ሆኖ የሚወጣበት ጦርነት አይሆን ኢትዮጵያ የሁላችን ከፈጣሪ የተሰጠ ኢትዮጵያ ምድሯ ኢትዮጵያ ስንል ምድሯ እና ሰዋ ነው። ስለዚህ ሰዋን ጠልተን ምድሯን ወደን አይሆንም። ወልቃይት የሁሉም ትግሬ ነው፣ የሁሉም አማራ ነው። ትግራይ ምድር፣ አክሱም ጽዮን፣ መቀሌ የሁሉም አማራ ነው፣ የሁሉም ትግሬ ነው። ጎንደር፣ ባህርዳር፣ መሀል ኦሮሚያ፣ መሀል አዲስ አበባ ይሁንላችሁ። በዚህ ስለ ንቦና ከሄደን ብቻ የተሻለች ኢትዮጵያ ለሚመጣው ትውልድ ማስረከም ይችላል። ይሄ ደግሞ በእርግጠኝነት ሊሆን የሚችለው በአዲሱ ጄኔሬሽን በአዲስ አስተሳሰብ ባላቸው ገና በሚመጡ ምናልባትም በሚወለዱ ፖለቲከኞች ነው እንጂ አሁን ላይ ባሉት አይደለም። ምናልባት የፋኖ ትግል አለ፣ የኦነግ ሰራዊት አለ የቴዲኤፍ አለ። እነዚህ በጋራ መተው ቁጭ ብለው ይህንን ጉዳይ መፍታትና አሁን በምንለው ልክ የማድረግ እድሉ አላቸው። ይህን እንዲያደርጉ መግፋት አለብን። አለበለዚያ እንደ ሀገር እንፈርሳለን። ኢትዮጵያን ግን ከመፍረስ እግዚአብሔር ይታደጋት በሚል ዛሬ ሐሳቤን እዚህ ላይ ቋጫለሁ። አመሰግናለሁ።